ዛሬ የተከናወኑት የእንግሊዝ ፕሪምየር ሊግ የ2526 የውድድር ዓመት 15ኛ ጨዋታዎች ለአርሰናል ስጋትን ለማንቸስተር ሲቲ ደግሞ ብርታትንና ተስፋን ሰጥተው ተጠናቀዋል። አርሰናል በአስቶን ቪላ ሁለት ለአንድ በሆነ ውጤት ተሸንፏል። ማንቸስተር ሲቲ ደግሞ ሰንደርላንድን 3 ለዜሮ በሆነ ውጤት በማሸነፍ በሁለቱ ክለቦች መካከል አሁን ያለው የነጥብ ልዩነት ሁለት ብቻ ሆኗል። መድፈኞቹና ማንችስተር ሲቲዎች በግብ ክፍያ ደግሞ እኩል ሆነዋል። አሁን ነው ታላቁ ትንቅንቅ የተጀመረው። አርሰናል ከማንቸስተር ሲቲ የ2025/26 የውድድር ዓመትን ዋንጫ ለማንሳት በቀሪዎቹ ጨዋታዎች ታላቁን ትንቅንቅ ያደርጋሉ ተብሎ ይጠበቃል። የዛሬው ቀን በዛሬው ዕለት የተመዘገቡ ውጤቶች ለማንቸስተር ሲቲ ከፍተኛ ምቾትን የሰጡ። አርቴታ ከጨዋታው በኋላ እንደተናገረው አስቸጋሪ የሆነ ሁኔታ ተፈጥሯል የሚል አስተያየትን በመስጠቱ በዛ ሀሳብ ላይ ብዙዎቻችን የምንስማማ ይመስለኛል። አሁን ነው አስፈሪው የውድድር ዓመቱ ምዕራፍ የተጀመረው ብሎ መናገር ይቻላል፤ ለአርሰናልም ለማንቸስተር ሲቲም። አርሰናል ከአስራ ስምንት ጨዋታዎች አለመሸነፍ በኋላ ለመጀመሪያ ጊዜ በአስቶን ቪላ ዛሬ ተሸንፏል። ማንቸስተር ሲቲ በሜዳው በኢትሃድ ስቴዲየም አይቀመሴነቱን አጠናክሮ ቀጥሏል። ቼልሲ ዜሮ ለዜሮ በሆናቸው ውጤት ከበርንመዝ ጋራ ጨዋታ ሆነ አጠናቋል። በዋናነት ግን በሁለቱ ክለቦች ማለትም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 ልብም እናመሰግናለን። አስቀድመን የምናነሳው ቀድሞ የተደረገውን የአስቶን ቪላንና የአርሰናልን ጨዋታ ነው። አስቶን ቪላ ባለድል ሆኗል። አስቶን ቪላ ባለፉት ተከታታይ አስር ጨዋታዎች ዘጠኙን በማሸነፍ በአርሰናልና በነሱ በቪላዎች መካከል ያለው የነጥብ ልዩነት ሶስት ብቻ እንዲሆን ከማንቸስተር ሲቲ እና ከአርሰናል አንሰው ሶስተኛ ደረጃ ላይ ቀመጡ፣ አግዟቸዋል። ደግሞም ዛሬ አርሰናልን ለማሸነፍ ሜዳ ላይ ያሳዩት እንቅስቃሴ፣ የነበራቸው ብርታት፣ ጨዋታውን አሸንፎ ለመውጣት የነበራቸው ፍላጎትና እስከ መጨረሻውም ያደረጉት ትግል ዋንጫውን ለማሸነፍ ሰፊ ግምት የተሰጠውን አርሰናልን ሁለት ለአንድ በሆነ ውጤት እንዲያሸንፉ፣ በቪላ ፓርክም የተለየ የደስታ ምሽት እንዲሆን፣ ኡናይ ኤምሬ የሚይዙ የሚጨብጡትን እንዲያጡ፣ ተቀያሪ ወንበር ላይ የነበሩ ሜዳ ውስጥ የነበሩ የአስቶን ቪላ ተጫዋቾች እጅግ በበዛ የደስታ ስሜት ውስጥ ተውጠው ታይተዋል። ደግሞም ይገባቸዋል። በነገራችን ላይ በዚህ አርሰናልና የአስቶን ቪላ ጨዋታ ዛሬ ካስተዋልናቸው ከታዩት ነገሮች መካከል የተወሰኑትን ነጥቦች ለማንሳት ጥረት እናደርጋለን። እንግዲህ ተቀይሮ የገባው ኤሚሊያኖ ቡዌንዲያ የአሸናፊነቱን ጎል ያስቆጠረው ተጫዋች እሱ ነው። ማንቸስተር ሲቲን እየጠቀመ አርሰናልን ስጋት ውስጥ እየከተተ ለአስቶን ቪላና ለኡናይ ኤምሬ ደግሞ እንችላለን የሚል ስሜትን የሚፈጥር የድል ውጤት ነው አስቶን ቪላ በአርሰናል ላይ የተቀዳጀው። ምንም እንኳን ጨዋታው ከተጠናቀቀ በኋላ የአስቶንቪላው አሰልጣኝ ኡና ኤምሬ አሁን በእነሱና በአርሰናል መካከል የሶስት ነጥብ ልዩነት ብቻ ቢሆንም ያለው ነገር ግን የዋንጫ ፉክክር ውስጥ አለንበት ብለው አያምኑም። ይሄንን ከቡድናቸው እንድናርቅላቸው ጠይቀዋል። ዛሬ ለምን አርሰናል ተሸነፈ? ከአርሰናል ጋር ተያይዞ ሊነሱ የሚገባቸው እውነቶችስ የትኞቹ ናቸው? የሚለውን ለማንሳት ጥረት እናድርግ። የመጀመሪያው እንግዲህ ኢብሪቼ ኢዜ በዛሬውም ጨዋታ ላይ ያሳየው እንቅስቃሴ ያን ያህል የተወደደ ምናልባትም ከተወሰኑ ጨዋታዎች በፊት በቶተናምና አርሰናል የሰሜን ለንደን ደርቢ ጨዋታ ላይ ሀትሪክ ከሰራ በኋላ የተወሰኑ ጨዋታዎች ላይ ያንን የሚያምረውን እና ለአርሰናል አሪፍ የሚባል ዝውውር ነው ያስባለውን የጉብዝናውን መጠን ተከታትለው በመጡት ጨዋታዎች ላይ አላየናቸውም። ምናልባት አርሰናል ለሚወሰድበት የነበረው ብልጫ ተጠያቂ ናቸው የምንላቸው ተጫዋቾችን የምንፈልግ ከሆነ አንደኛው ኢብሪቼ ኢዜ ነው። ለዚህም ይመስለኛል አሰልጣኝ አርቴታ ተቀይረው እንዲወጡ ካደረጋቸው ተጫዋቾች መካከል አንደኛው ኢብሪቼ ኢዜ እንዲሆን ያደረገው። በእርግጥ የእግር ኳስ ተንታኞች ምን ይላሉ? በኢዜና በአርሰናል መካከል አሁንም መጠነኛ ለመግባባት ተጨማሪ ጊዜ የመፈለግ ነገር ሊኖር ይችላል። ኢዜ ጎብዘናው በጣም ጥሩ ነው፣ ነገር ግን ዛሬ የተጫወተው ቀደም ሲል በጠቀስናቸው ጨዋታዎች ላይ ጉብዝናውን ያሳየበት ቦታ ላይ አይደለም። ምናልባት በትሮሳርድ መጎዳት ምክንያት ትሮሳርድ የመጀመሪያ ተሰላፊ እንዳይሆን በመወሰኑ በግራ መስመር በኩል እንዲጫወት ተደረገ። በኋላ እሱ ወጥቶ ትሮሳርድ ከገባ በኋላ ደግሞ ትሮሳርድ የእውነት ለመናገር እኔ ከዚህ በፊትም በተደጋጋሚ ስናነሳ እንደነበረው ትሮሳርድ በአርሰናል ቤት ውስጥ ተቀይሮ በሚገባበት ጊዜ ትልቅ የሚባል አስፈሪ የሆነ እንቅስቃሴን የሚያደርግ ለአርሰ የተሻለ ውጤት ማምጣት በጣም በከፍተኛ ደረጃ ኮንትሪቢዩት የሚያደርግ ተጫዋች ስለመሆኑ ስናነሳ ነበረ። እሱ ተቀይሮ ከገባ በኋላ በሁለተኛው አርባ አምስት አርሰናል የተሻለ እንቅስቃሴን እያደረገ አሪፍ ነገሮችን እየፈጠረ ምናልባትም ሃምሳ ሁለተኛው ደቂቃ ላይ ጎል እስከ ማስቆጠር ደረጃ ደረሰ። ግን በኋላ ላይ ደግሞ አርቴታ ከተጫዋቾቹ የተለየ ነገርን ሲፈልግ እንደገና መልሶ ቀይሮ አስወጣው። ምናልባት ብዙዎቻችን ይህንን የአርቴታን የቅያሪ ውሳኔ ከትሮሳርድ የጉዳት ወይም የሕመም ስሜት መሰማት ጋር አያይዘ ነው ከሆነ፣ በዛ ረገድ የተገለጸ ነገር የለም። አርስቴታ ከተጫዋቾቹ ሞር ፈጠን ያለ እንቅስቃሴን ስለፈለገ ጋብርኤል ማርቲኔሊን አስገባ የሚል ገለጻ ብቻ ነው እንጂ ትሮሳርድ የሕመም ስሜት ተሰምቶታል፣ አሞት የነበረው ጉዳት እንደገና አገርሽቶበታል፣ ለዛ ነው ተቀይሮ ገብቶ እንደገና ተቀይሮ እንዲወጣ የተደረገው የሚል ነገር የለም። በቃ ፎር ታክቲካል ሪዝን አርቴታም ከጨዋታ በኋላ እንደተናገረው ከዛ በኋላ እሱን ከማቆየት ይልቅ ሌሎች አማራጮችን መጠቀም ሌሎች አማራጮችን መፈለግ ውሳኔያችን ስለሆነ ያንን አድርገናል ግን ሜዳ ላይ እያለ የሚሰጠው አገልግሎት ግን አርቴታን በጣም እንደሚያስደሰተው ራሱ አሰልጣኙ ተናግረዋል። ስለዚህ የኢዜ በዛ መስመር በኩል ማለትም በግራ መስመር በኩል ያደርግ የነበረው እንቅስቃሴ ያን ያህል የሚያስመካ ያን ያህል አሪፍ ነበረ ብሎ መናገር አይቻልም። ምናልባት አርሰናል አግብቶት ከጨዋታ ውጪ በሚል የተሻረው ጎል ላይ የነበረውን ኮንትሪቢሽን በበጎ ልናነሳ እንችል ይሆናል እንጂ ከኢብሪሽ ኢዜ ዛሬ አርሰናል የሚፈልገውን ምናልባት ከተወሰኑ ጨዋታዎች በፊት የለመደውን አይነት አገልግሎት አግኝቷል ብሎ መናገር የሚቻል አይመስለኝም። ለዚህ ነው ከተቀይሮ መግባት በኋላ ሊያንድሮ ትሮሳርድ የሰጠው አገልግሎት ይበልጥ አርሰናል ተሸንፎም ቢሆን በልዩ ሁኔታ በእግር ኳስ ተንታኞችም ጭምር እየተደነቀ እየተወደሰ የሚገኘው ምን ተባለ ያልን እንደሆነ ምን ያህል ይሄ ተጫዋች ለአርሰናል ወሳኝ ጠቃሚ እንደሆነ አያችሁ ሆይ የሚል መልእክትን የያዙ አርቲክሎች እየወጡ ነው ያሉት። ትሮሳርድ ጎሎችን ብቻ አይደለም የሚያስቆጥረው፣ የሚያስቆጥራቸው ጎሎች እጅግ በጣም ጠቃሚም ጭምር ናቸው። በዘንድሮ የውድድር ዓመት አራት ጎሎችን አስቆጥሯል። እነዚህ እሱ ያገባቸው አራቱም ጎሎች ወይ አርሰናል አቻ ሆኖ አሸናፊ እንዲሆን የረዱ ናቸው ቸው ወይም ደግሞ በአርሰናል መመራት እያለ ወይም አርሰናል በተጋጣሚው ብልጫ ተወስዶበት እየተመራ እያለ እሱ የሚያገባቸውና አርሰናልን ወደ አቻነት የሚመልሱ ጎሎች ናቸው። እንደነዚህ ያሉ በጣም ኢምፖርታንት የሆኑ በጣም ጠቃሚ የሆኑ ጎሎችን በማስቆጠር እና ጌሙን በመቀየር ረገድ ጌሙን በመለወጥ ረገድ በጣም ትልቅ አስተዋጽኦ ያላቸውን ጎሎች ነው ሊያንድሮ ትሮሳርድ የሚያገባው ይሉና ሊያንድሮ ትሮሳርድ አርሰናልን ከተቀላቀለበት ከየካቲት 2023 አንስቶ እስከ አሁን ድረስ ሀያና ከዛ በላይ ያገቡ የአርሰናል ጎሎችን ከዚሁ ተጫዋች ከሊያንድሮ ትሮሳርድ ጋር ብናነጻጽራቸው ወሳኝ ጎሎችን በማስቆጠር የትኛውም የአርሰናል ተጫዋች በሊያንድሮ ትሮሳርድ ደረጃ ሊገለጽ አይችልም እስከ አሁን ድረስ ለአርሰናል ያገባቸው ጎሎች ውስጥ 64 በመቶ የሚሆኑት በአጠቃላይ በሊግ 25 የሊግ ጎሎችን አስቆጥሯል ከነዛ ውስጥ 16ቱ አሁን የጠቀስናቸውን አይነት ጎሎች ናቸው ወይ አርሰናልን አድርገዋል ወይ አርሰናልን ከመመራት አውጥቶታል። ስለዚህ ስልሳ አራት በመቶ የሊያንድሮ ትሮሳርድ ጎሎች እንዲህ ያለ የአርሰናልን የጨዋታ ውጤት በቀጥታ የሚቀይሩ ተጽዕኖ የሚያሳድሩ ናቸው። ከመመራት ወደ አቻ ወይም ደግሞ ከአቻ ወደ ድል የሚወስዱ ናቸው። ማንም አርሰናል ቤት ብዙ ጎሎችን ያገቡ ሌሎች ተጫዋቾች ሊኖሩ ይችላሉ፣ ግን ካገቧቸው ጎሎቹ 64 በመቶ እንዲህ ያለ ፋይዳ ጎል ያገባ ሌላ ተጫዋች የለም። ይህን ያህል ፋይዳ ጎል ያለው ጎል ያገባው ሊያንድሮ ትሮሳርድ ነው። ጎሎቹ የሚገቡበት መንገድ ወይ በየጨዋታው ላይ የሚያሳያቸው ፍላጎቶች፣ እንቅስቃሴዎች ከተቀይሮ መግባትም ሆነ የመጀመሪያ ተሰላፊነት እድል ከተሰጠው በኋላ ይዞት የሚገባው ጠንካራ የማሸነፍ ፍላጎት፣ ጨዋታውን ኢንፍሉዌንስ የማድረግ አቅሙ፣ የእውነት ለመናገር በተለየ በተለየ መንገድ ሊነሳለት የሚገባ ተጫዋች ነው ይህ ቤልጂየማዊ ተጫዋች እንኳንም አርሰናልን ተቀላቀለ እንኳንም ያርሰናል ሆነ ምክንያቱም ያርሰናል የመጀመሪያ ፍላጎት ሊያንድሮ ትሮሳርድን ማስፈረም አልነበረም 2023 ላይ ከሱ ይልቅ ሙድሪክን ለመውሰድ ከፍተኛ ጥረት ተደርጎ ሙድሪክ ቼልሲን በመምረጡ ነው አርሰናል ሊያንድሮ ትሮሳርድን ያገኘው እንኳን አስፈረመው ብቻ ሳይሆን የእውነት ለመናገር እንኳንም በዘንድሮ የውድድር ዓመት አርሰናልን ለቆ ሊወጣ ተቃርቦ የነበረበት ውሳኔ ተቀለበሰ የሚያስብል ነው ግን ከአርሰናል ጋር ተያይዞ መነሳት ያለባቸውን የተወሰኑ ነጥቦችን ስናነሳ የአርሰናል የሜዳ ውጭ ያ ማለት ከኤምሬትስ ውጭ የሚያደርጋቸው ጨዋታዎች ለምን አስጊ መሆን ጀመሩ? የሚል ጥያቄን ደግሞ ማንሳት ይገባል። ምክንያቱም ባለፉት ከሜዳ ውጭ ያደረጋቸው ሶስት ጨዋታዎች ላይ አርሰናል ምን ሆነ ያልን እንደሆነ ተቸገረ፣ ተበለጠ፣ ደግሞም ተሸነፈ። ከሰንደርላንድ ጋራ አቻ ወጣ በስታዲየም ኦፍ ላይት በስታንፎርድ ብሪጅ ከቼልሲ ጋራ እንዴት ብልጫ እንደተወሰደበት ና አንድ ለአንድ ጨዋታውን እንዳጠናቀቀ እናስታውሳለን። ዛሬ ደግሞ በቪላ ፓርክ አርሰናል ተሸንፏል። ስለዚህ እያሳሰበ የመጣው የአርሰናል ከሜዳ ውጭ ያለው ብቃት ያለው ጉብዝና መልሶ በፍጥነትና ቶሎ የማይሻሻልና የማይስተካከል ከሆነ አሁን ማንቸስተር ሲቲ ከመቼውም ጊዜ በላይ አጠገቡ ነው የሚገኘው። በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ሁለት ብቻ ነው። በአንድ ጨዋታ ሊ ቀለበስ የሚችል ስለዚህ እንዲህ ያሉ የአዌ ፎርሞች ቶሎ ብለው መስተካከል አለባቸው። አርቴታ ከጨዋታው መጠናቀቅ በኋላ ያለምንም ጥርጥር ተበሳጭተናል፣ አዝነናል፣ ከፍቶናል። ጨዋታውን በመሸነፋችን ብቻ ሳይሆን የተሸነፍንበት መንገድም ያቆስላል የሚል አስተያየትን ነው አርቴታ የተናገረው። ግን ከሁሉም አስቀድሜ ማለትም የራሳችንን ስሜት በጨዋታው የመሸነፋችን ውጤት የፈጠረ ነገር ከመግለጽ ያስቀድሞ አስቶን ቪላዎችን እንኳን ደስ አላችሁ ማለት ይገባኛል። ምክንያቱም እጅግ በጣም ጥሩ ነበሩ፣ ጠንካራ ቡድን እንዳላቸው ዛሬም በድጋሚ አሳይተዋል። መስራት የሚፈልጉትን ነገር በሙሉ በሚገርም ሁኔታ ይሰራሉ፣ የሚል አስተያየትን አርቴታ ሰጥቷል። ይህንን ካነሳ በኋላ ዛሬ በአስቶን ቪላ አርሰናል የደረሰበት ሽንፈት ነገሮችን እጅግ በጣም አስቸጋሪ ያደርጋቸዋል ብለዋል። ምክንያቱም በእኛና በተከታዮቻችን መካከል የነጥብ ልዩነቱ ይበልጥ ይጠባል የሚል አስተያየትን ሰጥቷል። በመጀመሪያው አርባ አምስት ላይ አስቶንቪላ የነበረውን የበላይነት አምኖ ተናግሯል አርቴታ። ሁለተኛው አርባ አምስት ላይ ነገሮችን ለማስተካከል ጥረት አድርገናል፣ ደግሞም ተሳክቶልናል። ነገር ግን አስቶንቪላ ጎሉ ከገባበት በኋላ እንደገና የፍላጎት ማንሰራራት ተፈጠረ። እናም ጎል የበለጠ የሚፈልግ ቡድን ሆኖ ብቅ አለ። እያንዳንዱ የአስቶንቪላ ተጫዋች ከአርሰናል ተጫዋቾች እግር ስር ኳስ ለመንጠ መንጠቅ የሚያደርገው ጥረት በተደጋጋሚ በአርሰናል የግብ ክልል የነበራቸው የመገኘት አቅም እስከ መጨረሻው ምናልባት አስተውላችሁ ከሆነ የመጨረሻዋ ጎል ስትቆጠር የጁር ወራ ወጣ። ያንን የጁር ወራ በፍጥነት ለመጠቀም ያደረጉት ጥረት ጨዋታው አለቀ ከመባሉ በፊት የሆነ ነገር ለማድረግ ነው ፈልገው ነበር። አርሰናልን ዛሬ ያሸነፈው ሙሉ ሶስት ነጥብ ለመውሰድ ተሳክቶላቸዋል። የእውነት ሜዳ ላይ ላሳዩት ብርታት፣ ሜዳ ላይ ላሳዩት ጉብዝና እና እስከ መጨረሻው ለነበራቸው መታገል አስቶን ቪላዎች ይገባቸዋል። በርግጥ አርሰናልን በጨዋታው ላይ በጣም ጥሩ ጥሩ የሚባሉ የግብ ማ ለማግባት ዕድሎችን ፈጥሮ ነበረ ግን አልቻለም። ከ18 ጨዋታዎች አለመሸነፍ በኋላ ለመጀመሪያ ጊዜ አርሰናል ላስቶን ቪላ እጅ ሰጥቷል። ከተወሰኑ ዓመታት በፊትም በአርሰናልና በተፎካካሪዎቹ መካከል ልዩነት ሊፈጥር የሚችል ውጤትን በማስመዝገብ አስቶን ቪላ አርሰናልን እንዲሁ ጉድ አድርጎት ነበር። ዛሬም ያንን ደግሞታል። ቀጣዩ የአርሰናል ጉዳይ ምንድን ነው? ያን እንደሆነ የፊታችን ረቡዕ የአውሮፓ ቻምፒዮንስ ሊግ ጨዋታ ይኖረዋል ከክለብ ብሩዥ ጋራ የሚደረግ የሜዳ ውጪ ጨዋታ ነው። በነገራችን ላይ ብዙ የአርሰናል ደጋፊዎች የዊሊያም ሳሊባ፣ የጋብርኤል ማግሃለሽ አለመኖር በዛሬው ጨዋታ ላይ ለመሸነፋችን ምክንያት ነው ብለው ይናገራሉ። በዚህ መንገድም ይደመድማሉ። ነገር ግን የእውነት ዛሬ ጁሪያን ቲምበር እንደዚሁም ደግሞ ሂንካፔ ለአርሰናል መሸነፍ የነበራቸው አስተዋጽኦ ምንድን ነው? እውነት እነሱ ሰበብ ናቸው ወይ? ወይንስ ደግሞ የአስቶን ቪላ ተጫዋቾችን የምናደንቅበት የላቀ ጥረት ነው አርሰናልን ሁለት ለአንድ በሆነ ውጤት እንዲሸነፍ ያደረገው። በነገራችን ላይ ለተጫዋቾች በሚሰጥ ሬቲንግ ወይም ለእያንዳንዳቸው ተጫዋቾች ዛሬ ሜዳ ላይ የነበራቸውን እንቅስቃሴ የነበራቸውን አስተዋጽኦ ከግምት ውስጥ በማስገባት የሚሰጠው ማርክ ለአርሰናል ተጫዋቾች ከፍተኛ የተሰጠው ሰባት ከአስር ነው። ከፍተኛውን ማርክ ካገኙት ተጫዋቾች መካከል ደግሞ ሁለቱ የመሀል ተከላካዮች ጁሪያን ቲምበርና ሂንካፔ ይገኙበታል። ግን ደግሞ እነ ዊልያም ሳሌባ እነ ጋብርኤል ማግሃሌሽ ቢሆኑ ኖሮ ምናልባት በወንዲያ ያገባው የመጨረሻ ጎል እንዳይገባ ምክንያት የሆኑ ነበር ወይ? አርሰናል ከቆሙ ኳሶች ተጨማሪ ጎሎችን ሊያስቆጥር ይችል ነበር ወይ? የአርሰናል ደጋፊዎች ያችን የመጨረሻ ደቂቃ ቡድናቸው ሊያስቆጥራት ስለሚችል ሁለተኛ ጎል ተስፋ እያደረጉ በነበረበት በዛ ቅጽበት አስቶን ቪላ አገባ። ለዚህ ይመስለኛል አርቴታ ከሽንፈቱ በላ በላይ የተሸነፍንበት መንገድ ያማል፣ ያበሳጫል። ተጫዋቾቹን ማረጋጋት አሁን አስቸጋሪ ይሆንብኛል የሚል አስተያየትን የሰጠው ይህንን ያርሰናልንና የአስቶን ቪላን ጨዋታ ውጤት ካወቀ በኋላ ወደ ሜዳ የገባው ማንቸስተር ሲቲ በኢትሃድ ስቴዲየም 3 ለዜሮ በሆነ ውጤት ሰንደርላንድን አሸነፈ። አሁን ማንም በዚህ ፍጥነት ይሆናል ብሎ ባልጠበቀ ሁኔታ በማንቸስተር ሲቲና በአርሰናል መካከል ያለው የነጥብ ልዩነት ወደ ሁለት ጠበበ። ነገሮች ወደ በለጠ ትንቅንቅ ተሸጋገሩ። ማንቸስተር ሲቲ አርሰናልን ይበልጥ ተጠጋው። ይሄ የማንቸስተር ሲቲ የዛሬ ድል ደግሞ ለማንቸስተር ሲቲ የበለጠ የልብ ልብን ሊሰጥ የሚችል አርሰናልን በተወሰነ ደረጃም ቢሆን የስጋት ስሜት ውስጥ እንዲገባ የሚያስገድድ ነው። ምናልባት ከማንቸስተር ሲቲ የዛሬ ድል ጋር ተያይዞ ሊነሱ የሚገባቸውን የተወሰኑ ወሳኝ ነጥቦች እናንሳ። የመጀመሪያው ነገር ለሶስተኛ ተከታታይ ጨዋታ ማንቸስተር ሲቲ ተጋጣሚዎቹ ላይ በርከት ያለ ጎል አስቆጠረ። ሶስት ለሁለት በሆነ ውጤት ሊድስ ዩናይትድን ያሸነፈበት አምስት ለአራት በሆነ ውጤት ፉልሃምን የረታበት፣ ዛሬ ደግሞ አስቸጋሪውን ሰንደርላንድን ሶስት ለዜሮ በሆነ ውጤት አሸንፈው ባለድል የሆኑባቸውን ጨዋታዎች ብናነሳ፣ በእነዚህ ሶስት ጨዋታዎች ማንቸስተር ሲቲ ተጋጣሚዎቹ ላይ አስራ አንድ ጎሎችን አስቆጠረ ማለት ነው። አስራ አንድ ጎሎችን ማንቸስተር ሲቲ ሲያስቆጥር ማንቸስተር ሲቲ ከሃላንድ ያገኘው አንዱን ጎል ብቻ ነው። ይሄ ለማንችስተር ሲቲ ትልቅ ለውጥ ነው። ይሄ ማለት ሀላንድ እየቀዘቀዘ ሌሎቹ ይጎብዙ ማለት ሳይሆን ከሀላንድ ጎል እያገኘ ነገር ግን ደግሞ ሌሎች የጎል ምንጮች እንዲኖሩት ማድረግ አለበት። እዛ ላይ መስራት መቻል አለበት። የጎል ምንጭ በመሆን የሚታወቁ የማንችስተር ሲቲ ተጫዋቾች ወደ ጎል አስቆጣሪነታቸው መመለስ አለባቸው ስንል ነበር። ይሄ ማለት ነው። መመለስ ማለት ይሄ ማለት ነው። ሙሉ በሙሉ ሃላንድ ላይ የነበረውን ጥገኝነት መላቀቅ ማለት። አሁን ጎል ለማስቆጠር ፊል ፎደንም አለለት ለማንቸስተር ሲቲ ዛሬ በሰንደርላንድ ና በማንቸስተር ሲቲ መካከል የነበረው ጨዋታ ምናልባትም ደግሞ ሩበን ዲያዝ ጎሉን እስኪያስቆጠርበት ቅጽበት ድረስ ቀዝቀዝ ያለ ረጋ ያለ ጥንቃቄ የበዛበት ነበር። ነገር ግን እጅግ በጣም ጠንካራ ምት ከግብ ክልሉ ውጪ መጥቶ ለማንቸስተር ሲቲ ቀዳሚውን ጎል አስቆጠረ። ሩበን ዲያዝ ማንቸስተር ሲቲ አንድ ለዜሮ እንዲመራ ረዳ። አራት ደቂቃ ከቆየን በኋላ ደግሞ ግቫ ጓርዲዮል ከማዕዘን ምት የተሻገረውን ኳስ በግንባር ገጭቶ ጎል አስቆጠረ። ሁለት ለዜሮ ሲሆን ለማንቸስተር ሲቲ ነገሮች የበለጠ በተረጋጋ መንገድ የሚቀጥሉበት አጋጣሚ ተፈጠረ ማለት ነው። ሁለቱ የመሀል ተከላካዮች ሁለት ጎሎችን አስቆጥረው ማንቸስተር ሲቲ መራ። ነገር ግን ደግሞ አንዳንድ ሰዎች ምናልባትም በኢትሃድ ስቴዲየም ተገኝተው ጨዋታውን ሲከታተሉ የነበሩት የማንቸስተር ሲቲ ደጋፊዎች ሩቢን ዲያዝ ኳስን በያዘ ቁጥር በተለይ ወደ ሰንደርላንድ የግብ ክልል አካባቢ አካባቢ ሆኖ ኳስን ሲቆጣጠር አንድ ላይ ሆነው ሹት ይሉ ነበር። አክረረህ ምታው፣ ልክ እንደ ቅድሙ ጎል አስቆጥር ሞክር፣ የምታደርገው ነገር ደስ ይላል ይላሉ። እዚህ ስሜት ውስጥ የነበሩት የማንቸስተር ሲቲ ደጋፊዎች ይህንን ሲሉ አንድ ነገርን በተደጋጋሚ ያስታውሱ ነበር። በ2019 የማንቸስተር ሲቲው አምበል የአሁኑ የባየር ሚኒክ አሰልጣኝ ቪንሴንት ኮምፓኒ በተመሳሳይ ርቀት አክርሮ የመታው ኳስ የሌስተር ሲቲውን ግብ ጠባቂ ካስፐር ሹማይክልን አልፎ ጎሉ ላይ ተነሰነሰ። የሚገርም ጎል አገባ። ጊዜው 2019 ነው። ዋንጫ ለማንሳት ይደረግ የነበረው ፉክክር ደግሞ በማንቸስተር ሲቲ እና በሊቨርፑል መካከል። ያቺ ቪንሴንት ኮምፓኒ ያስቆጠራት ጎል የውድድር ዓመቱ መጨረሻ ላይ ማንቸስተር ሲቲ ከሊቨርፑል በአንድ ነጥብ ብቻ በልጦ ሻምፒዮን እንዲሆን ረዳ። የሌስተር ሲቲ ደጋፊዎችን ያስደነገጠ፣ ለማንቸስተር ሲቲ ደጋፊዎች ደግሞ የልብ ልብን የሰጠ ነበር ያኔ ሁሴን ኮምፓኒ ያገባው ጎል፣ የማንቸስተር ሲቲ ደጋፊዎች ዛሬ በኢታድ ስቴዲየም ሩብን ዲያዝ ጎሉን ሲያስቆጥር ያ ነገር ትዛለን አሉ። እንዲደገም ፈለጉ። ቪንሴንት ኮምፓኒ እንዳደረገው ሩብን ዲያዝ ስላደረገ ደስ አላቸው። ደግሞም ኳስን በያዘ ቁጥር ሹት ይሉት ነበር። ደግመህ ምታ፣ ደግመህ ለማግባት ሞክር፣ ይሆናል፣ ይሳካል፣ እናምንሃለን ይሉት ነበር። እናም ዘንድሮ በአርሰናልና በማንቸስተር መካከል በሚኖር ዋንጫ የማንሳት ታላቅ ትንቅንቅ ውስጥ ምናልባት ዛሬ ይህ ተጫዋች ሩብን ዲያዝ ያገባው ጎል የተመሳሰለ ፋይዳ ይኖረው ይሆን ብለው የሚጠይቁ የእግር ኳስ ባለሙያዎችም ደግሞ አሉ። ከዛ በተጨማሪ ግን በዛሬው የማንቸስተር ሲቲና የሰንደርላንድ ጨዋታ ስለ ሪያን ቸርኪ ሳንናገር መቅረት የምንችል አይመስለኝም። እንዴት ያለ ተጫዋች ነው! አሁን በእንግሊዝ ፕሪምየር ሊግ አሁን በማንቸስተር ሲቲ ቤት የሪያን ቸርኪን ያህል የሚያዝናና ምርጥ ኢንተርቴነር አለ ወይ ብለው ዚ አትሌቲክ ላይ ይጠይቃሉ። እውነት ነው፣ ምናልባት ማንቸስተር ሲቲ ከሰንደርላንድ ጋር በነበረው የዛሬው ጨዋታ ሰንደርላንድ ስጋት ሊሆኑ የሚችሉ የተደጋገሙ የማግባት ጥረቶችን ያደርግ ነበረ። ምናልባት በአንዳንዶቹ ላይ ጃሎጂ ዶናሩማን፣ በአንዳንዶቹ ላይ ደግሞ እድልን ማመስገን ይኖርበታል። ፔፕ ጋርዲዮላ እና ማንቸስተር ሲቲ ግን የማንቸስተር ሲቲ ሶስተኛ ጎል በግንባር ተገጅቶ በፊልፎደን ሲቆጠር ፊልፎደን ራሱ እስኪገረም ድረስ ለእኔ ትታችሁ ለእሱ አጨብጭቡ እስኪል ድረስ ሪያንቸርኪ ያደረገው ነገር እጅግ በጣም የሚገርም ነው። እንዲህ ያለ አሲስት፣ እንዲህ ያለ ራቦና ተብሎ የሚቆጠር ወይም የሚጠራውን ኳስ የማቀበል ጥበብ ሪያን ቸርኪ ቀሎት ነው የሚያደርገው አሁን ከማንቸስተር ሲቲ ጋር። ተለያይቷል፣ አይደለም ኬቨን ደብሮ ሆነ እሱ ማንቸስተር ሲቲን ተለይቶ ወደ ጣሊያን ሴሪኤ ሄዶ ለናፖሊ መጫወት ከጀመረበት ጊዜ አንስቶ አሁን በማንቸስተር ሲቲ ቤት ውስጥ የራያን ቸርኪን ያህል ዶቶቹን የሚያገናኝ ማንም ሰው የለም እስኪባል ድረስ እየተደነቀም እየተወደደም ምን አይነት ተጫዋች ነው እየተባለም ይገኛል። የምናየው እኛ ብቻን ሳይሆን የቡድን ጓደኛው ተገርሞበታል። ፊልፎደን የሆነውን ለማመን መቸገሩን እየገለጸ ይገኛል። በሚገርም ሁኔታ ነው በራቦና ስልት ኳሱን ያቀበለው። ያም ደግሞ አላሳፍረውም። በቅርቡ የተደረጉ ባሉ ጨዋታዎች ለማንቸስተር ሲቲ ጎሎችን እያስቆጠረ የሚገኘው ፊልፎደን ዛሬም ያንን አድርጓል። ያንን የማንቸስተር ሲቲ ደጋፊዎች የሚፈልጉትን ያ የማንቸስተር ሲቲ ደጋፊዎች ሁንልን ብለው የሚጠይቁትን ፊል ፎደንን በድጋሚ ማየት ጀምረዋል ማየት ጀምረናል። የእንግሊዝ ፕሪሚየር ሊግ 15 15 ጨዋታዎችን የተጫወቱ የተለያዩ ክለቦች አሉ። አሁን በማንቸስተር ሲቲና በአርሰናል መካከል የነጥብ ልዩነቱ ሁለት ብቻ ነው፤ በአንድ ጨዋታ ሊቀለበስ የሚችል ለዚህ ነው በርዕሳችን ላይ ማንቸስተር ሲቲ የእንግሊዝ ፕሪምየር ሊግን ዋንጫ የማሸነፍ እድሉ ሙሉ በሙሉ በራሱ እጅ ላይ እንዲገባ አድርጓል። ምክንያቱም ራሳቸው አርሰናል እና ማንችስተር ሲቲ ጨዋታ ይኖራቸዋል። በሌሎቹ ጨዋታዎች ላይ ልኮ ነው። እርስ በርሳቸው በሚያደርጉት ጨዋታ ማንችስተር ሲቲ የሚያሸንፍ ከሆነ ሻምፒዮን ሊሆን ይችላል። አርሰናልም ማንችስተር ሲቲም የማንንም ውለታ አይጠብቁም። ማንችስተር ሲቲ የዋንጫ ፉክክሩ ላይ ትልቁን አጋጣሚ ዛሬ ተቀዳጅቶታል ብለን ልንናገር እንችላለን። አርሰናል በፍጥነት ወደ መረጋጋት መምጣት መቻል አለበት። አርሰናል በፍጥነት ወደ ልክነት መመለስ ይኖርበታል። ምክንያቱም እንደነዚህ ያሉ የነጥብ መጠጋጋቶች፣ እንደነዚህ ያሉ የአርሰናል ሽንፈት፣ የማንችስተር ሲቲ ደግሞ ድል ለአርሰናል ስጋት ለማንቸስተር ሲቲ ደግሞ ጉልበት ሊሆን ይችላል። የእንግሊዝ ፕሪምየር ሊግን ዋንጫ ለማሸነፍ አስቶን ቪላ የለሁበትም ቢልም ኡናይ ኤምሬ የሚያምር ቡድን ገንብተዋል አስር ተጫውቶ ዘጠኝ የሚያሸንፍ የሚገርም ፍላጎት ያለው የገቡት ብቻ ሳይሆን ተቀይረው ወደ ሜዳ የሚቀላቀሉ ተጫዋቾችም ተመሳሳይ የሆነ ጥረት ተመሳሳይ የሆነ ፍላጎትን የሚያሳይበት አስቶን ቪላ አርሰናልን አሸነፈው አስቶን ቪላ ድል በማድረጉ ምክንያት በአርሰናልና በማንቸስተር ሲቲ መካከል የነጥብ መጠጋጋት ተፈጠረ ታላቁ ትንቅንቅ ተጀምሯል። ማን እጅ ይሰጣል? ማን ዋንጫውን ያነሳል ብለን እንድንጠይቅ ወደምንገደድበት ምንገደድበት ምዕራፍ ተቀላቅለናል። እግር ኳስ አስገራሚ ነው። እግር ኳስ ብዙ ደስ የሚሉ ስሜቶችን ይፈጥራል፣ ብዙ የህመም ስሜቶችንም ያቀብላል። ግን ደግሞ ውብ ሆኖ አሁንም ብዙ ደጋፊዎችን በዙሪያው አሰባስቦ ይቀጥላል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ሌሎች አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። ስንመጣ እንዳናጣችሁ ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ለድጋፋችሁ ምስጋናችን ይድረሳችሁ። በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘላለም ትኖር።